ለህዝባችን ያለንን ተቆርቋሪነት አቅደን በውጤታማነት በመፈጸም መግለጽ ይገባል ሲሉ የአማራ ክልል ርእሰ መሥተዳድር አረጋ ከበደ ተናገሩ። በክልሉ መንግስት የተዘጋጀው የአሻጋሪ እድገትና የዘላቂ የልማት እቅድ ከግጭትና ከድህነት አዙሪት ለመውጣት ዋነኛ ግብዓት መሆኑንም ርእሰ መሥተዳድሩ ገልጸዋል። ከሰኔ 14 ጀምሮ ለክልል ተቋማት ዳይሬክተሮች ሲሰጥ የቆየው ስልጠና ተጠናቋል። አክሊሉም ተስነው ተጨማሪ አለው። የአማራ ክልል መንግስት የተለያዩ ምሁራንና ባለድርሻ አካላትን በማሳተፍ የአሻጋሪ እድገትና ዘላቂ ልማት እቅድ አዘጋጅቶ በየደረጃው ካሉ የስራ መሪዎች ጋር ውይይት እያደረገ ይገኛል። ከሰኔ 14 ጀምሮም ለክልል ቢሮ ዳይሬክተሮች ሲሰጥ የነበረው ስልጠናት ተጠናቋል። አሻጋሪ የልማት እቅዱ በልማት በመልካም አስተዳደርና በሰላም ግንባታ ላይ ትኩረት ያደረገ ስለመሆኑ ርእሰ መሥተዳድር አረጋ ከበደ አብራርተዋል። የአማራ ክልልን መሰረታዊ ችግሮች የለየና ነጩ ጊዜን ታሳቢ ያደረገ ስለመሆኑም ነው የተናገሩት። እኛ ችግራችን ምንድን ነው ብለን ስናይ የግጭት አዙሪትና የድህነት አዙሪት ነው ብለን በይነን። በኢኮኖሚ ብንወስድ ፕራይመሪ ኢኮኖሚ የሚባል ግብርና ሴክተር እና ማይኒንግ አለ። ሰከንዳሪ ሴክተር የሚባል አለ፣ ማኒፋክቸሪንግ እና ኮንስትራክሽን። ተርሻሪ ሴክተር የሚባል አለ፣ ሰርቪስና ቴክኖሎጂ ማለት ነው። አሁንም እኛ ቆመን ያለነው ፕራይመሪ ሴክተር ላይ፣ ይህም መለወጥ አለብን። ሌሎች ሀገራት ተርሸሪ ሴክተርስ ላይ ናቸው፣ በአብዛኛው በተለይ በቴክኖሎጂ ላይ የሚገለጸው ማለት ነው። ይሄ መዋቅራዊ ለውጥ ማምጣት አለብን ነው። ግን ግብርና ራሱ መዋቅራዊ ለውጥ ማምጣት አለበት ነው እያለ ሰብሲስተንስ ከሆነ ፋርሚንግ መውጣት አለብን ነው። ከእጅ ወደ አፍ ኮመርሻል ቲንኪንግ ላይ ያለ ለኮመርሻል የሚያመርት ጓደር ነው ተር ነው የሚለው ማለት ዚስ ስትራክቸራል ኢኮኖሚ ለውጥ እና የነዚህን ችግሮች እንፍታ ነው ዋናው ጥያቄ። የስራ መሪዎች የአካባቢያቸውን ጸጋ በመለየትና ህዝብን ተሳታፊ በማድረግ ማቀድ ይገባል ያሉት ርዕሰ መስተዳድሩ ሙያዊ መርህን ተከትሎ ለዕቅዱ ተፈጻሚነት በትጋት መስራት እንደሚገባም አመላክተዋል። ሚናን በለየ መልኩ መስራት ያስፈልጋል። አመራር የሚባለው የመሪና ሚናን ያለው ማቀድ ስራው ነው፣ ማንቃት ስራው ነው፣ መፈጸም ስራው ነው፣ መመዘን ስራው ነው። ይህን ይስራል። ባለሙያ የቁልፍ ደጋፊነቱ ሚና በባለሙያ ቴክኒካል ሰፖርት ኤክስፐርቲዝ ሰፖርት ማድረግ መቻል አለበት። ሕዝቡም ቢሆን ዋነኛ ተሳታፊ ተጠቃሚና ባለቤት መሆን መቻል አለበት። ስለዚህ ይሄ በንቃት የምናገራቸው ቃላት ናቸው። ተሳታፊ ባለቤትና ተጠቃሚ መሆን መቻል አለበት። ይሄ ማኑፋክቸሪንግ ላይ ተሰማራ ሊሆን ይችላል። ሰርቪስ ኢንዱስትሪ ላይ ተሰማራ ሊሆን ይችላል። ይሄን አስቦ መስራት ያስፈልጋል። የረዥም ጊዜ የልማት እቅድ በትውልዶች መካከል ልማት እንዳይሰናከል የሚያደርግ ነው። የተፈጥሮ ሀብትና ሰብአዊ ካፒታልን መሰረት አድርጎ የተሳኩ ተግባራትን ማከናወን የሚቻለው ሳይንሳዊ እቅድን ተከትሎ መስራት ሲቻል መሆኑንም ርዕሰ መሥተዳድር አረጋ ከበደ አብራርተዋል።

ክልላችንን አሁን ከገባበት ምስቅልቅል ይወጡ እና ለዚህ ምስቅልቅል የዳረጉትን መንስኤዎች የውስጥም የውጭ ሁኔታዎቻችን ለማስተካከል ተግተን አብረን እንሰራለን። ይህ አሻጋሪ እድገትና ዘላቂ የልማት እቅዱ ከፍተኛ የተቋማት መሪዎችን፣ ምሁራንን፣ ባለሀብቶችንና ባለድርሻ አካላትን ያሳተፈ ስለመሆኑን በውይይቱ ተገልጿል።